ምንድነው የምታዋክበኝ ምን ስንት ጊዜ ነው ክፈት ብዬ ነገርኩ መቶ ጊዜ ነው የሚነገርኩ ክፈት ክፈት ክፈት ነው ሱቁን ቀጣ ሰው እኔን እየጨቀጨቀኝ ነው ያለው ኪራ ለምንድን ነው የራሱ ዩቲዩብ አካውንት የማይከፍተው እያሉኝ ነው መጨቅጨቅ አለብኝ በማንተ ምክንያት እና ለዚህ ነው የመታኸኝ ለዚህ ነው ወይ ከፈትኩ እና ጠጠስብውይትስያስጠለተላንተ ከፈትኩ ኪራቲ ብዬ ከፈትኩ። ው እንደምታዩት ኪራቲ ብለን ከፍተናል። እንግዲህ በእናንተ ጉትጎታና ጥሪ መሰረት በዩቲዩብ ቻናል ከች ከተፍ እና እንግዲህ ከሰርግ አስቀምጥላችኋለሁ። ኪራቲውብ እያላችሁ ሁላችሁም ሰብስክራይብ ሼር ላይክ እንድታደረጉ እንዳታደረጉ፣ በጣም ነው ያቃጠለኝ በእውነት። በጣም መለመን አለብን። ለእናንተ በቃ ለእናንተ ደስታ ሲባል እንግዲህ እጠፍ ነው የማደርገው። እችኛን ግን የመጀመሪያውን ኪራቲውብን ሰብስክራይብ ሼር ላይክ በማድረግ እንድታበረታቱኝ፣ እስካሁን የነበራችሁ ፍቅራችሁ፣ እገዛችሁ፣ ጉትጉታችሁ በሙሉ አሁንም ቀጥሎ ከጎኔ እንድትሆኑልኝ